ምዕራፍ 15 የሙሴ መዝሙር። በዚያ ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ እንዲህም ብለው ተናገሩ፤ ለእግዚአብሔር እንዘምራለን፣ በክብር እጅግ ከፍ ከፍ ብሏልና፣ ፈረሱንና ፈረሰኛውን በባሕር ጣለ። እኔን ለማዳን እኔን ለማዳን ረዳትና ሰዋሪ ሆነኝ። ይህ አምላኬ ነው አመሰግነዋለው፣ የአባቴ አምላክ ነው ከፍ ከፍም አደርገዋለው። እግዚአብሔር ጦርነትን ያጠፋል ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸው። በሦስት የተከፈሉ ፈረሰኞችንም በኤርትራ ባህር ሰጠሙ። ማዕበልም ከደናቸው ወደ ባህር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝህ በኃይል የከበረ፣ አቤቱ ቀኝህ ጠላቶችህን አደቀቀ። በክብርህም ብዛት ጠላቶችህን አጠፋ። ቁጣህም ሰደድህ እንደ ገለባም በላቸው። በቁጣ አስተንፋስ ውሃው ቆመ፣ ውሃዎች እንደ ግድግዳ ቆሙ፣ ሞገዱም በባህር መካከል ረጋ። ጠላትም አሳድጄ ይዘዋለው፣ ምርኮም እካፈላለው፣ ነፍሴን አጠግባለሁ በሰይፌም እገድላለሁ በእጄም እገዛለሁ፣ አለ። ነፋስህን ላክ ባሕርም ከደናቸው፣ በብዙዎች ውስጥ እንደ አረር ሰጠሙ። አቤቱ በአማልክት መካከል አንተን የሚመስል ማን ነው? በቅዱሳንም ዘንድ እንደ አንተ የከበረ ማን ነው? በምስጋና የተደነክነ ድንቅንም የምታደርግነ ቀኝህን ዘረጋ ምድርም ዋጠቻቸው። በቸርነት የተቤዣሃቸው ሕዝብህን መራ፣ በኀይልህም ወደ ቅዱስ ማደሪያ ጠራሃቸው። አሕዛብ ሰሙ ተቈጡም፣ በፍልስጤም የሚኖሩትም ምጥ ያዛቸው። ያን ጊዜ የኤዶም አለቆች ሸሹ፣ የሞዓብንም አለቆች መንቀጥቀጥ ያዛቸው፣ በከናን የሚኖሩ ሁሉ ቀለጡ። ፍርሃትና ድንጋጤ ወደቀባቸው፣ የክንድ ብርታትም ከድንጋይ ይልቅ ጸና። አቤቱ ሕዝብህ እስኪያልፉ ድረስ የተቤዣሃቸው እኚህ ሕዝብህ እስኪያልፉ ድረስ፣ አቤቱ አንተ ታስገባቸዋለህ በመመስገኛ ተራራም ትተክልላቸዋለህ፣ አቤቱ ለማደሪያ ባደረግከው ስፍራ አቤቱ እጆችህ ባዘጋጁት መቅደስ እግዚአብሔር ለዘላለም እስከ ዘላለምም ይንገሥ፣ ይነግሣል። ማህሌተ ማርያም፣ ማህሌተ ሙሴ። የፈርዖን ፈረሶች ከሰረገሎቻቸውና ከፈረሰኞቹ ጋር ወደ ባህር ገቡ። እግዚአብሔርም የባሕሩን ውሆች መለሰባቸው። የእስራኤል ልጆች ግን በባሕሩ መካከል በየብስ አለፉ። ውኃውም ለእነርሱ በቀኝ እንደ ግድግዳ በግራም እንደ ግድግዳ ሆነላቸው። የአሮን እህት ነቢይቱ ማርያምም ከበሮ በእጇ ወሰደች። ሴቶችም ሁሉ በከበሮ በዝማሬ በኋላዋ ወጡ። ማርያምም አስቀድማ ለእግዚአብሔርን ዘምር፣ አለች፣ ለእግዚአብሔርን ዘምር፣ በክብር እጅግ ከፍ ከፍ ብሏልና ፈረሱንና ፈረሰኛውን በባሕር ጥሏልና። መራራዋ እንደጣፈጠ እንደ ጣፈጠ። ሙሴም የእስራኤልን ልጆች ከኤርትራ ባሕር አውጥቶ ወደ ሱር ምድረ በዳ ወሰዳቸው። በምድረ በዳም ሦስት ቀን ተጓዙ፣ ይጠጡም ዘንድ ውሃ አላገኙም። ወደ ማራም በመጡ ጊዜ ከማራ ውሃ ሊጠጡ አልቻሉም፣ ውሃው መራራ ነበርና። ስለዚህ የዚያ ስፍራ ስም መሪር ተብሎ ተጠራ። ሕዝቡም ምን እንጠጣለን ብሎ በሙሴ ላይ አንጐራጐሩ። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔርም እንጨትን አሳየው፣ በውሃውም ላይ ጣለው፣ ውሃውም ጣፈጠ። በዚያም ሥርዓትንና ፍርድን አደረገላቸው፣ በዚያም ፈተናቸው። እርሱም አንተ የአምላክህን የእግዚአብሔር ቃል አጥብቀ ብትሰማ በፊቱም መልካምን ብታደርግ ትእዛዙን ብታደምጥ ሥርዓቱንም ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም። እኔ ፈዋሽ እግዚአብሔር ነኝና አለው። እነርሱም ወደ ኤሎም መጡ። በዚያም ዐሥራ ሁለት የውሃ ምንጮችና ሰባ የዘንባባ ዛፎች የነበሩባት በዚህም በዚያም በውሃ አጠገብ ሰፈሩ።